ሰላም ጤና ይስጥልን አረማይ ተመልካቾቻችን፣ ጥቅምት 3 2018 ዓ ም ዕለታዊ መረጃዎች እና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደርስኩ አብሬያቸውን ቆየ በለጠ ካሳነኝ እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። የ24 ሰዓት ዝርዝር መረጃዎችን እየተከታተላችሁ አብራችሁን ስትቆዩ፣ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና አት ጂሜል ዶት ኮም ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶቻችሁን እያደርሳችሁ ስለሆነ በእጅጉ አመሰግናለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ሽመልስ አብዲሳ የኦሮሞ የዞን ተወካዮችንና የሀገር ሽማግሌዎችን አባገዳዎችን ስብሰባ ጠርተው ነበር። በስብሰባው ላይ የተነሱ ጉዳዮችን በተመለከተ ዝርዝር መረጃ የማደርሳቸው ይሆናል። እነዚህ ተሰብሳቢዎች ለሽመልስና ለናብይ አዲስ ማውጥተውላቸዋል። ይህም እንግዲህ እነ ሽመልስናና አብይ እያስተዳደሩ ካሉት ቀጠና አንጻር የወጣላቸው ስም አለ። በዚህ ስብሰባ ላይ ተነስቷል። ሽመልስ አብድሳ እንግዲህ በከፍተኛ ወቀሳ ነው እየደረሰበት ብልጽግናን በተመለከተ እንዲሁም ደግሞ ብልጽግና በኦሮሞ ሕዝብ መካከል ለመሸሸግ የሚያደርገውን ደግሞ ለመደበቅ የሚያደርገውን ጉዳይ በተመለከተ በርካታ ጥያቄዎች ተነስተዋል። ሽመልስ አብድሳ እኔ አሁንም የኦሮሞ ተወካይ ነኝ ቢልም በርካታ ትችቶችን ነው እያስተናገደው። በዝርዝር የምትሰሙት ይሆናል። ከዚህ ጋር በተያያዘ የያዝኩት መረጃ አለ፣ እንደዚሁም ደግሞ ዝርዝር የግንባር መረጃዎች አሉን። በተለያዩ አካባቢዎች ያለውን ወታደራዊ ስምሬት በተመለከተ፣ በተለይ በአማራ ክልል በዛሬው ዕለት በጎንደር ቀጠና ያለውን ስምሬት በተመለከተ ምናልባት ዘመቻ በሚል በርካታ እዝ በርካታ ምድር ጦር ወደ አካባቢው ከገባ በኋላ ወደ አማራ ክልል ካለው እንቅስቃሴ ጋር የተያያዘ አዳዲስ እንደዚሁ ወታደራዊ ስምሪቶች አሉ። እሱንም በዚህ ሰዓት የማድረሳቸው ይሆናል። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን ትሰማላችሁ። በርከት ያሉ መረጃዎች ናቸው ያሉኝ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። ቻናሉ እንዲያድግ መረጃዎቹ ተደራሽ እንዲሆኑ እናንተ ምንም ወጭ የማይጠይቃቸውን ሰብስክራይብ ብታደርጉ ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ የቻናሉ ተከታዮች ቁጥር ያድጋል። በርግጥ በርከት ያላችሁ አድማጭ ተመልካቾቻችን በታማኝነት መረጃዎችን በቀን ሁለት ጊዜ እየተከታተላችሁ ያለውን አጠቃላይ ሁኔታ ከዚህ እንደምትረዱ በተደጋጋሚ ገልጻችሁልኛል። ከእናንተ ባሻገርም ሌሎች እውነተኛ መረጃዎችን የሚፈልጉ አድማጭ ተመልካቾች ቻናሉን እንዲያውቁት በማድረግ መረጃዎችን ታደርሱ በእናንተ በኩል ስለ ቻናሉ በድጋሚ እየጠየኩኝ ከላካችሁ ለመልእክቶች መካከል ሁለቱን ላድርስና ወደ መረጃዎቹ ነው የሚሄደው። ከመልእክቶቻችሁ መካከል የአስተላለፍና የኃይል ስብሪትን እንዲሁም ደግሞ አጠቃላይ ጥምረትና ግንባርን በተመለከተ እንደዚሁ አስተያየት አድርሳችሁኛል። ከታሪክ የተማርነው ነገር ቢኖር የሰው ልጅ ከታሪክ እንደማይማር ነው የሚለውን የሄግልን አባባል በመጥቀስ አስተያየት አድርሳችሁኛል። በተለይ እንግዲህ የትላንቱ መጥፎ በዛሬው መጥፎ ተከልሎ ፍጹም ጥሩ ሊሆን አይችልም በሚል አስተላለፍ ሲደረግ የአንድ አሰላለፍ መለኪያው ማን ከኔ ምን ይፈልጋል፣ እኔ እስከነሱ ምን ፈልጋለሁ የሚለው ጉዳይ ነው። ይህንን በአግባቡ ለይቶ ማስቀመጥና በዚህ ልክ የኃይል አሰላለፍን ስሌት ማስገባት ያስፈልጋል። እሱ ካንተ እነሱ እሱ ካንተ አንተ ከነሱ የምትፈልገውን ለይተህ ካላወቅ ተስማምተህ ካላስቀመጥ አብረህ ብትቆም ዓላማ ቢስ ትሆናለህ የሚል አስተያየት እንደዚሁ ተጨምሮ መጥቷል። እንዲህ ይህንን በተመለከተ የዓላማ ከለልህና ከነሱ ጋር የምትፈልገውን ቀድመህ ካላወቅ የነሱ ዓላማ አስፈጻሚ ከመሆን የዘለለ ሚና ሊኖርህ አይችልም። የሚል በርከታ ያለ አስተያየት አድርሳችሁኛል። ረጅም ጽሁፍ ነው። ወደፊት እንግዲህ ሌላ ጊዜ መለስበታለሁ። ከኃይል አስተላለፍ አንጻር እንግዲህ ይህንን አስተያየት አድርሳችኋል። ሌላው ከአዲስ አበባ የመጣ መልእክት ነው። እየተሰራ ያለውን የተቋማት ወረራ በተመለከተ በአዲስ አበባ እንግዲህ ሸምቀቆ ተብሎ ለአዲስ አበባ የተሰራው በነሽመልስ የቆመው የሸገር ከተማ አዲስ አበባ ከተማ ውስጥ ቢሮዎቹን እየገነባ መስሪያ ቤቶችን አዲስ አበባ ከተማ ውስጥ እያደረገ ነው። ይህንን በተመለከተ የመስሪያ ቤቶች ግንባታ ሸገር የተባለው ከተማ ዋና ዋና መስሪያ ቤቶች አዲስ አበባ ውስጥ እንዲገነቡ እየተደረገ ያለበት ጉዳይ እንደተመለከተ ጉዳዩ አሳሳቢ መሆኑን በመግለጽ መልእክትና አስተያየት አድርሳቸዋል። የከተማውን ህዝብ የሸገር ከተማ የሚባለውን ህዝብ በቅርበት ለማገልገል ካስፈለገ የሱሉልታ ከተማ ኗሪዎች ሱሉልታ፣ ለገጣፎ ከተማ ኗሪዎች ለገጣፎ የመንግስት አገልግሎቶችና ቢሮዎች ሊሰሩላቸው ይገባል ከተማውም ሲቋቋም ህዝቡን አገልግሎት ለመስጠት ታስቦ ከሆነ ታዲያ መሀል አዲስ አበባ ሳሪስ ወይም ደግሞ መስቀል አደባባይ ላይ ቢሮ በመገንባት የሚመለስ የሱሉልታ ህዝብ ጥያቄ አለ ወይ? ይሄ ወደፊት ከተማውን ሙሉ በሙሉ በአዲስ አበባን በሸገር ከተማ የማስዋጥ ፕሮጀክት አካል እንደሆነ አድርጋችሁ ማስተያየቶችንም መረጃዎችንም ልካችኋል። አሁን የሸገር ከተማ መስሪያ ቤቶች ግንባታ በሚል አዲስ አበባ ውስጥ የሚገኙ የመንግስት ቤቶች፣ የኪራይ ቤቶች፣ የህዝብ ቦታዎች እንዲሁም ደግሞ ነዋሪዎች እየተፈናቀሉ የመሬት ርክክብ እየተደረገ ያለውን ጉዳይ በተመለከተ ወደፊት በዝርዝር መረጃዎችን ቦታውን፣ እንዲሁም ደግሞ ተፈናቃዮች ጭምር ያዘለ መረጃ እንደምትልኩልኝም ገልጻችሁልኛል። ይኸውን የመጀመሪያውን አድርሻለሁ። በላካችሁት መሰረት ዝርዝሮችን ስታመጡ ደግሞ ለህዝብ እንዲያውቀው የማደርስ ይሆናል። ወደ መረጃዎቹ ሲሄድ እንግዲህ ከዲፕሎማሲ መረጃዎች ነው የምጀምረው። የዛሬው መረጃ የግብፁ ፕሬዚዳንት ፕሬዚዳንት አልሲሲ ማስፈራሪያ እና ዛቻ አድርገዋል። ይህ እንግዲህ በግብፅ ሚዲያዎች መነጋገሪያ የሆነ ሆኗል። ሁሉም የግብጽ ሚዲያዎች ይህንን ቪዲዮ በቀጥታ ሲያስተላልፉት ነበር። ከዛ ባሻገር በኢትዮጵያም በኩል እንግዲህ የማመሻሹን ጀምሮ ብዙዎቹ ይህንን ጉዳይ መነጋገሪያ አድርገውታል። የአልሲሲን ድንፋታ የተመለከተ ኢትዮጵያዊ መቼም አሁን ባለው አስከፊ ሁኔታ እንኳ ቢከፋም፣ የግብጽ ድንፋታ ግን ብዙ ኢትዮጵያውያንን እንዳስቆጣ ያው ከማህበራዊ ቪዲዮ ለመመልከት ተችሏል። የፕሬዚዳንት አልሲሲ የካይሮ የውሃ ሳምንት 2025 የሚል መርሃ ግብር በካይሮ ከተማ መከፈቱን ተከትሎ ነው እንግዲህ ትላንትና በማስጠንቀቂያና ዛቻ ያሰሙት በማስጠንቀቂያና ዛቻቸው እምቧ ዘራፍ ሲሉ ነው ያመሹት። ግብፅ እንግዲህ በዚህ ሁኔታ ግልጽ መልእክት መላክ ፈልጋለሁ በሚል የጀመሩት አልሲሲ ግብፅ በኢትዮጵያ ኃላፊነት የጎደለው ተግባር እጆቿን አጣጥፋ አትቀመጥም፣ ማንኛውንም እርምጃ እንወስዳለን ሲሉ ነው እንግዲህ ይህንን ዛቻ ያሰሙት ኢትዮጵያ እየሄደችበት ያለው ግድቡን በብቸኝነት የማስተዳደር ጉዳይ የግብጽ የውሃ ህልውና ደህንነት አደጋ ስለሆነ አስገዳጅ ስምምነት ካልተፈጸመ በስተቀረ ሁሉንም አይነት እርምጃዎች እንደምንወስድ ሊታወቅ ይገባል ሲሉ ነው ማስጠንቀቂያ የሰጡት። ምንም እንኳ የግብፅ ፉከራና ዛቻ ማስፈራሪያ እየተለመደ ቢሆንም አሁን ከተለያዩ ጉዳዮች አንጻር ጉዳዩ ትኩረት እንደሚያሻ የፖለቲካ እንዲሁም ደግሞ የዲፕሎማሲ ተንታኞች ይህንን ጉዳይ በተለየ መንገድ አስተያየት ይሰጡበታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ የሚሰጧቸው ድጋፍ ለግብፁ ፕሬዝዳንት እንዲሁም ደግሞ ዶናልድ ትራምፕ ግድቡ ላይ ግድቡን በተመለከተ ከአሁን በፊት ያነሷቸው የተንሸዋረሩ አቋሞች ከግድቡ አንጻር ለግብፅ ያላቸው የአዘነበለ አቋምና ድጋፍ ውግንናቸው ሙሉ በሙሉ ለግብፅ ከመሆኑ ጋር በተያያዘ በጋዛ ያለው አሁን በተለይ የእስራኤልና የፍልስጤን ጉዳይ በጋዛ ያለው የአሜሪካና የእስራኤል ፍላጎት የግብጽ ተፈላጊነትን በዚህ በኩል ለሁለቱ ሀገራት ስለሚጨምረው ኢትዮጵያ ውስጥ ኢትዮጵያ አሁን የምትገኝበት የዲፕሎማሲ ውድቀት እንግዲህ የዲፕሎማሲ በነ ዲያቆን ዳንኤል ክብረት ንግግር ኢትዮጵያ የምትገኝበት አሁናዊ የዲፕሎማሲ ኩስ ምንና ተደምሮ እንዲሁም ደግሞ አገር ውስጥ ያለው ሲቪል ዋር እና የአገር ውስጥ ያለው የፖለቲካ መረጋጋት ተጨምሮበት የአፍሪካ ቀንድ ውጥረት ተጨምሮበት በተለይ የሱዳን ፖለቲካ ኮላፕስ ማድረጉ በተለይ በሱዳን የውስጥ ጉዳይ አብይ አህመድ የተከተለው የተሳሳተ ፖሊሲና አክሳሪ ዲፕሎማሲ ተደምሮበት በተለይ ለአረብ ኤሚሬትስ ተላላኪ በመሆን በሱዳን በኩል እንግዲህ ለአማጺው በመደገፍ ኢትዮጵያ በታሪክ በሱዳን የዲፕሎማሲ ውስጥ የደረሰባት ኪሳራ ይሄ ተደምሮበት የአዲስ አበባና የአስመራ ወታደራዊ ውጥረት ተጨምሮበት የሶማሊያ ተንሸራታች የፖለቲካ አቋም በአፍሪካ ቀንድ ተጨምሮበት የግብጽ ጦር በኡጋዴን አቅራቢያ በሰላም ማስከበር ሰበብ በሸበሌ መካከለኛው አካባቢ መስፈሩ ተደምሮበት የአልሲሲ ዛቻና ማስፈራሪያ እንደ ወትሮ ተራ ጉዳይ ሆኖ ይቀራል ብሎ ማየት ሞኝነት ነው የሚል አስተያየት እንግዲህ ኢትዮጵያን በተመለከተ ሊነሳ ይችላል። ግብጽ 1967-1983 ታስታጥቃቸው የነበሩ የወያኔና ሻቢያ ታጣቂዎችን የደገፈችበት የታሪክ እጥፋት ራሱን ደግሞ እየመጣ የሆነበት ሁኔታ ሲታይ ግብጽ አሁን በኢትዮጵያ ላይ ጉዳት የማታደርስበት ምንም ምክንያት የለም የሚለው የሚወሰድ ያደርገዋል። ሌላው የዲፕሎማሲ መረጃ የሶማሌ ፕሬዚዳንቶች ወደ አዲስ አበባ በተከታታይ ጉዞ እያደረጉ መሆናቸውን የሚገልጸው ነው። ዛሬ የሃርጌሳው ፕሬዚዳንት ወይ ደግሞ የሶማሊላንድ ፕሬዚዳንት ወደ አዲስ አበባ ይገባሉ ተብሎ እየተጠበቀ ነው። ትላንትና የሞቃድሾው ፕሬዚዳንት ሀሰን ሼህ መሐመድ አዲስ አበባ ገብተዋል። ከአብይ አህመድ ጋርም መነጋገራቸው እንደዚሁ ተዘግቧል። ዛሬ ፕሬዚዳንት ኤሮ እንግዲህ የሶማሌ ላንዱ ፕሬዚዳንት ወደ አዲስ አበባ የሚገቡት ለተናጠል ውይይት ወይስ ለሶስትዮሽ የአዲስ አበባ የሞቃዲሾ እና የሀርጌሳ ውይይት ይሆን የሚለው ጉዳይ በውል አልታወቀም። ሁለቱ ሶማሌዎች በተከታታይ በአዲስ አበባ ያደረጉት ጉዞ በአፍሪካ ቀንድ ካንዣበበው የኢትዮጵያና የኤርትራ ውጥረት አንጻር የአንዳች ቀጠናዊ ጉዳይ እንዳለው ግን ማሳያ እንደሆነ የዲፕሎማሲ ጉዳዮችን የሚከታተሉ አስተያየት ሰጪዎች ይህንን እየሰጡ ነው የሚገኙት። ትላንትና የሞቃዲሾ ፕሬዚዳንት፣ ዛሬ ደግሞ የሀርጌሳው ፕሬዚዳንት ወደ አዲስ አበባ ይመጣሉ። ከሀርጌሳና በአዲስ አበባ መካከል የነበረው የወደብ ኪራይ ስምምነት ከተቋረጠ በኋላ በዚህ በትልቅ ባለስልጣን ደረጃ ወደ አዲስ አበባ የሶማሌላንድ ተወካዮች ሲመጡ ይሄ የመጀመሪያው ይሆናል። ወደ መረጃዎቹ ነው የምንመለሰው። ወደ መረጃዎቹ ሲሄድ እንግዲህ አሁንም ፋኖ ጋር መደራደር ብቸኛ መፍትሄ ነው ሲሉ ፖለቲከኞች እየተናገሩ ነው የሚገኙት። ከታዋቂ ፖለቲከኞች መካከል የቀድሞው የአንድነት በኋላ የኢዜማ ከፍተኛ ፖለቲከኛ የነበሩት አቶ አበበ አካሉ ከአንድ ሚዲያ ጋር ባደረጉት ቆይታ የተለያዩ ጉዳዮችን አንስተዋል። የኮሪደር ልማት ብቻ እየዞሩ ማየት ለውጥ አያመጣም ሲሉ ነው እንግዲህ ትችታቸውን እየሰነዘሩት ትላንትና ፋኖን ትጥቅ ለማስፈታት ስድስት ቀን ብቻ የሚፈጅብን ነው ያሏቸው። እንግዲህ አንድ ጉምቱ ባለስልጣን ፋኖን ትጥቅ ለማስፈታት ስድስት ቀናት ብቻ ይፈጅብናል የሚል ንግግር እንደነገሯቸው ገልጸው አሁን ግን ይህንን ያሉት ባለስልጣን ፋኖ ከሻቢያ ጋር ከህዋት ጋር ተባበረብን እያሉ የሚይዙትን የሚጨብጡትን ማጣታቸውን ገልጸው እሱንም እነሱም ሲጨንቃቸው ከሻቢያ ጋር ከፋኖ ጋር ተባብረው ነበር ሲሉ አስተያየት ሰጥተዋል። በዚህ በኩል እንግዲህ የህወሀትን ትጥቅ ፍታስ ፍታ እያሉ ሲጠየቅ ህወሀት ትጥቅ ፈትቷል እያሉ ሰባራ እና ወልጋዳ መሳሪያ ሲያሳየን አብረው የነበሩ አሁን ህወሀትን ትጥቅ እንዲያስረክብ በሚዲያ ይጠራሉ። ይሄ ሞኝነት ነው። ፋኖ ትጥቅ እንዲያስረክብ በሚዲያ ፊልድ ማርሻል ብርሃኑ ጁላ ጥሪ ሲያደርጉ ታይተዋል። በሚዲያ ጥሪ ማን ሞኝ አለ የእጁን መሳሪያ የሚሰጥ በሚል የተለያዩ አስተያየቶችን ነው የሰጡት። በተለይ መከላከያ ሰራዊቱ በቅርበት በጦርነት ሲያልቅ፣ ሲዋረድ ስናይ እጅጉን አዝነናል። የአማራ ክልል ጦርነት አሳነስ ነውም አሳደግ ነውም ትልቅ ችግር ሆኖ ትልቅ ችግር ሆኗል። በድርድር ይፈታ ለግማሽ ሚሊዮን ሕዝብ እልቂት ተጠያቂ የሆኑት በትግራይ ጦርነት እንደነ ጻድቃን እንደነጌታቸው ረዳን ይዞ ከመዞር እና ኮሪደር ከመጎብኘት አንዳንድ ጊዜ ይህንንም ቁጭ ብሎ ሊሰሙ ይገባል ባለስልጣናት ሲሉ መረር ያለ ትችታቸውን ሰንዝረዋል። ያለውን አጠቃላይ ሁኔታ በተመለከተ ትላንትና እንደዚሁ በተመሳሳይ ጀኔራል ከማል ገልቹ የቀድሞ የኦነግ አመራር በኋላ እንግዲህ ከመከላከያ በርካታ ኃይሎች ወደ ኤርትራ ኮብሎ የነበረው በኋላም በእናብይ ጊዜ በኦሮሚያ ክልል ከፍተኛ ባለስልጣናት የጸጥታ ቢሮ ኃላፊም የነበሩት ፋኖን በተመለከተ ትላንትና አስተያየት መስጣቸው ይታወቃል። ከሰጧቸው አስተያየቶች መካከል ፋኖን በፍጹም አታሸነፉትም። ፉከራውንና ጉራውን ተውትና ሌላ መፍትሄ ፈልጉ። አንድ ኃይል በዚህ ልክ ራሱን ካደራጀ በኋላ ፈጽሞ ማጥፋት አይቻልም ህዝቡን ጨርሰህ ካላጠፋው በስተቀር ህዝቡን ማጥፋት ደግሞ ፈጽሞ የሚሆን ነገር አይደለም። የትጥቅ ትግልም ወታደራዊ አመራርነትም ሰጥቻው ቃለው እውነታው ይሄ ነው ሲሉ መናገራቸው ይታወቃል። በግንባር መረጃዎች ስንሄድ ወደ አምባሰል የሚወስድን መረጃ ነው የማስከትለው። በአምባሰል ከሶስት ሳምንታት በኋላ መከላከያ ወደ አምባሰል ውጫሌ ትላንትና መሻሹን ስለመግባቱ መረጃዎች ጠቁመዋል። መከላከያ ወደ አምባሰል የገባው ያለውጊያ እንደሆነ የገለጹት የመረጃ ምንጮች ትላንትና ምሽት ቁንጥሮ ሚካኤል ተብሎ የሚጠራው አካባቢ ሰፍሮ ያደረው የመንግስት ኃይል ዛሬ ወደ ውጫሌ ከተማ ስለመግባቱ ነው። እንግዲህ ከማለዳ ጀምሮ የተገለጸው ትላንትና ምሽት ከውጫሌ ወደ ጎንፎ ከጎንፎ ወደ ውጫሌ ተከታታይ የሞርተር ድብደባ ነበረ። በሞርተር ድብደባዎቹ የደረሰው ጉዳት አልታወቀም። እንግዲህ ከሀራ በኩል በጃራ በጊራና ሸለቆና በመርሳ በኩል የተንቀሳቀሰው የመንግስት ኃይል ነው ወደ ውጫሌ እየተንቀሳቀሰው። እንግዲህ ውጫሌን፣ አምባሰልን፣ ሀብሩን፣ መርሳን ጨምሮ ባለፈው መስከረም 16 ለቆ የወጣው የመንግስት ኃይል እንደገና እየተመለሰ ስለመሆኑ መረጃዎቹ እያሳያሉ። ሌላው ዛሬ የመንግስት ኮሚኒኬሽን መግለጫ ሰጥቷል። እንግዲህ ከሰሞኑ መግለጫ አንጻር አንድ ጉዳይ ላይ ዛሬ ዘለውታል። በተለይ አሰብን በተመለከተ ዛሬ ሰንደቅ ዓላማ ቀን በሚከበርበት የወጣው መግለጫ ኢትዮጵያ በለውጡ መንግስት ምርታዊ ስኬት እያስመዘገበች የሚመጥናት ከፍታ ላይ እየተቀመጠች ትገኛለች የሚል እንግዲህ መግለጫ ነው እየሰጡት አሁን ኢትዮጵያ በለውጡ መንግስት ያለችበትን ሁኔታ በተመለከተ ወደ ታች የኦሮሞ የአባቶች ለነ ሽመልስ አብዳሳ የነገሯቸውን ብቻ በማየት ኢትዮጵያ ያለችበትን ሁኔታ በደንብ መገንዘብ ይቻላል። እያንዳንዱ ኢትዮጵያዊ የሚኖረው ኑሮ፣ የሰላም እጦት፣ የኑሮ ውድነት እንግዲህ ብልጽግና እምርታዊ ለውጥ አምጥቻለሁ ቢልም ተቃራኒ መሆኑ ይታወቃል። ለማንኛውም ይህንን ብሏል። ዛሬ ግን የአሰብን የቀይ ባህርን ጉዳይ በሰንደቅ ዓላማ ቀን አላነሱም። ሰሞኑን ከኤርትራ ጋር የነበረው ተደጋጋሚ የቃላት ጦርነት እንግዲህ በዚህ ዛሬ ተዘሏል ማለት ነው። ሌላው መረጃችን ወደ ጨጭሆ ቀጠና የሚወስደን ነው። ከጨጭሆ ጋሸና ወደ ጨጭሆ ሲመለሱ በነበሩ የመንግስት ኃይል ላይ ኮኪት የተባለ ቦታ እና ጨጭሆ ላይ የደፈጣ ጥቃቶች ትላንትና መፈጸማቸውን መረጃዎች ገልጸዋል። ከኮኪት እና ጨጭሆ ላይ ጥቃቶቹ በደቂቃዎች ልዩነት ስለመፈፀማቸው የገለጹት የመረጃ ምንጮች በደፈጣ ጥቃቶቹ ግን በመንግስት ወታደሮች ላይ የደረሰው ጉዳት ስለመኖሩ አልታወቀም ሲሉ ነው መረጃውን ያደረሱት። ጋሸናና አካባቢ ያለው ሁኔታ፣ ጋሸና አሁንም የመንግስት ኃይል ነው የሚገኘው ተመልሶ ገብቷል። ሆኖም ከጋሸና ወደ ፍላቄት ወደ መቄት ማለት ነው ከሸዋበር እስከ አርቢት ከደብረዘቢት እስከ ፍላቄት ዋናው መንገድ እንግዲህ ከደብረ ታቦር ወልዲያ የሚወስደው ዋናው መንገድ አሁንም ፋኖ ቁጥጥር ስር መሆኑን መረጃዎቹ ጠቁመዋል። በአካባቢው ተጨማሪ ውጥረት አለ። ከደሴ ሰሞኑን የተነሳው የመንግስት ኃይል ወደ ጋሸና በተጨማሪ በተለይ ከኩታበር ግሸን፣ ተለያየን፣ ወገልጤና፣ ዋርላ ኮን ጋሸና ትላንትም ተጨማሪ ኃይል ከመጀመሪያው ዙር ተጨማሪ ኃይል ትላንትም ገብቷል። ሶስተኛ ዙር መሆኑን ነው መረጃዎቹ የሚጠቁሙት ያው እንግዲህ በተለያዩ አካባቢዎች ወታደራዊ ስምሪት እየተደረገ ነው የሚገኘው። ሌላው መረጃችን ጎንደር ከተማና ዙሪያው፣ በጎንደር በአራት ግንባሮች የወታደራዊ ዘመቻ ስምሪት ከጠዋት ጀምሮ መኖሩን መረጃዎች ገልጸዋል። ከማለዳ 11 ሰዓት ጀምሮ ከጎንደር ከተማ በተለያዩ አቅጣጫዎች ወታደራዊ ስምሪት እና የግዳጅ እንቅስቃሴ አለ። አንደኛው ከአንገረብ ማረሚያ ቤት ወደ ደንቀዝ አቅጣጫ ነው፣ ከጎንደር ከተማ በስተምስራቅ ሁለተኛው ከደጎማ ወደ ደንቀዝ አቅጣጫ ነው፣ ከበለሳ የኮር ማዘዣ። ከደንቀዝ ወደ ደጎማም ተመሳሳይ እንቅስቃሴ አለ። ሌላው ካዘዞ በጠዳ አርሴማ በኩል ወደ ደንቀዝ፣ እንዲሁም ደግሞ ከወገራ ወደታች ወደ በለሳ በአምባ ጊዮርጊስ ወደ አርባ ገረባ ተብሎ በሚጠራው በኩል እንቅስቃሴዎች መኖራቸው ነው መረጃዎቹ እያሳዩት የእንግዲህ ሰፊ አቅጣጫዎችን የሸፈነው ዘመቻ እንቅስቃሴ እየተደረገ ቢሆንም ግን እስካሁን በአካባቢው ውጊያም ሆነ ተኩስ የለም ሲሉ ነው የአይንማኞች የገለጹት። ቡርዋክስ ተብሎ የሚጠራው አካባቢ ግን ማለዳ ከደጎማ ማክሰኝት ከንግረብ ወደ አካባቢው ከተንቀሳቀሰ የተወሰነ የተኩስ ድምፅ ነበረ ወዲያውኑ ነው እየቆመ ብለዋል። ቡሩቫክስ እንግዲህ በተለይ በአካባቢው በሙዚቀኞች የሚወጡባት ቦታ ነች። ያው ብዙዎቻችሁ ታውቋታላችሁ። ወደ ጃናሞራ ስንሄድ ጃናሞራ ትላንትና ከባድ ውጊያ በተደረገበት በለስ ተብሎ የሚጠራው አቅራቢያ ዛሬ ረፋድ እንደዚሁ ተኩስ ነበረ። የተኩስ ድምፅ እንደሚሰማ ገልጸዋል የመረጃ ምንጮች። በተኩስ ድምፁ ግን የደረሰ ጉዳት ስለመኖሩ አልታወቀም። ትላንትና በነበረው ውጊያ ከሀያ በላይ የመንግስት የኃይል በተለይ ወደ የአድማ ብተናና የሚሊሻ አባላት መካነ ብርሃን ከተማ ለህክምና ሲገቡ እንዲሁ ደግሞ በውጊያው የተገደሉ ቁጥራቸው አልታወቀም፣ ነው የተባለው። በውጊያው አድማ ብተና የሚሊሻ እንዲሁም ደግሞ በፋኖ አባላት ላይ ጉዳት መድረሱን የዓይን እማኞች ገልጸዋል። ከዚህ እንግዲህ አሃዛዊ መረጃዎችን ግን ለማወቅ አልተቻለም። ሌላው ወደ ሸዋ የሚወስድን መረጃ ነው የማስከትለው። ሸዋ ጀማ ወንዝ ቀጠና የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ወታደራዊ ኪሳራ መድረሱን ነው ለማወቅ የተቻለው። ከወታደራዊ ተሽከርካሪ ላይ ድንገተኛ የደፈጣ ጥቃት ተፈጽሞ ወታደራዊ እና ሰብአዊ ኪሳራ ደርሷል። ወደ ጀማ ወንዝ ጀማ ሸለቆ ሲንቀሳቀስ በነበረ የመንግስት ወታደራዊ ተሽከርካሪዎች ላይ ጃሎታ ተብሎ በሚጠራ ቦታ ላይ ነው ድንገተኛ ጥቃት የተፈጸመው። በተሽከርካሪ ላይ የነበሩ የመንግስት ወታደሮች ጉዳት ደርሶባቸዋል። ጥቃቱ በቦምብ ጭምር እየታገዘ እንደሆነ ለማወቅ ተችሏል። ተሽከርካሪዎች ላይ የ ከተሽከርካሪዎቹ ባሻገር እንደዚሁ የደፈጣ ጥቃቱ በአካባቢው በፀረሽ ተሽከርካሪ መሳሪያም እንደዚሁ ጥቃት ተፈጽሟል። ይህንን ተከትሎ እንግዲህ በአካባቢው ለግማሽ የቆየ ለግማሽ ሰዓት የቆየ ተኩስ እንደነበርም ለማወቅ ተችሏል። በተሽከርካሪዎቹ ላይ የሻምበልና የሻለቃ ወታደራዊ አዛዦች ከእንሳሮ ከተማ ወደ ጀማ ለዝግዳጅ እየተንቀሳቀሱ አብረው ስለመኖራቸው መረጃዎች ገልጸዋል። ጉዳቱ ግን አልታወቀም። ከዚህ ጋር በተያዘ እንግዲህ በተለይ በጎንደር ቀጠና ያለው ሰሞኑ እንግዲህ የመጨረሻ ዘመቻ በሚል መንግስት በተለያዩ አካባቢዎች በርካታ ሰራዊት ማስገባቱ አዳዲስ እዞችን ማቋቋሙ ይታወቃል። አብዛኛውም ድርጦር የሚባለው የሀገሪቱ ሰራዊት ወደ አማራ ክልል መግባቱ በተደጋጋሚ ተገልጿል። ከዚህ ጋር በተያዘ እንግዲህ ኩታ ገጠም ዘመቻዎችን፣ የሌሊት ዘመቻዎችን፣ ከበባ፣ ጸረ ሽምቅ ጨምሮ የተለያዩ የውጊያ ስልቶች ተግባራዊ ይደረጋሉ ነው የተባለው የሌሊት ከበባና። እንዲሁም ደግሞ ፀረ ሽምቅ ውጊያዎች። ከዛ ባሻገር ኩታ ገጠም የፋኖ ቀጠናዎችን ኩታ ገጠም በሆነ መልኩ የሸፈነ ውጊያ ይደረጋል ነው እየተባለው። እዚህ ላይ እንግዲህ ፋኖ አንድ ሆኖ እሱም በኩታ ገጠም መከላከል ካልቻለ፣ ይሄኛው አዲሱ ወታደራዊ እቅድ የፋኖ አንድ አለመሆን ላይ አድቫንቴጅ ወይም ደግሞ የተለየ ጉዳት በፋኖ ላይ ሊያመጣ ይችላል ሲሉ ውስጥ አዋቂ መረጃ ምንጮች ገልጸዋል። ከዚህ በአሻገር እንግዲህ የመካዳይን ዝድንዱ ደግሞ በተመረጡ ቦታዎች ላይ የአየር እና የድሮን ድብደባዎችን በዚህ ዘመቻ እንደሚደረጉ መረጃዎቹ ጠቁመዋል። ወደ መቀሌ የሚወስድን መረጃ ላስከትል። መቀሌ የህወሃት ታጣቂዎች ሰልፍ ወጥተዋል። ዛሬ ማለዳ በጄኔራል ታደሰ ቢሮ እና በመቀሌ አደባባይ ሰልፍ የወጡት የህወሃት ታጣቂዎች የተለያዩ ጥያቄዎችን ይዘው ነው የወጡት። እያነሷቸው ያሉ ጥያቄዎች አንደኛ ታጣቂዎቹ የክፍያና ከጥቅማጥቅም ጋር በተያያዘ፣ ሁለተኛ በትግራይ ተሃድሶ ዲዲአር ይቆማል መባሉን በመቃወም፣ እዚሁ እንግዲህ ከህዋት ታጣቂዎች መሰናበት እንፈልጋለን በሚል እንደዚሁ ይህንን ጥያቄ እያነሱ ነው የሚገኙ ጥያቄው ሲነሳ ለሦስተኛ ጊዜ እንደሆነ ነው። የዛሬውን ሰልፍ እያደረጉ ያሉት የአርሚ ሀያ ሁለት የአርሚ ሀያ ሁለት አባላት መሆናቸው ታውቋል። እንግዲህ ከመሀል ትግራይ ወደ ማይጨውም አዲስ ወታደራዊ እንቅስቃሴና ስምሪት ስለመደረጉ መረጃዎች ጠቁመዋል። ከመሀል ትግራይ ወደ ማይጨው አዲስ ታጣቂ ኃይል ገብቷል። ታጣቂ ኃይሉ በማይጨው እርሻ ኮሌጅ፣ በማይጨው ቴክኒክ ኮሌጅ አካባቢ ሰፍሯል። አዳ አብዛኞቹ የመጡት ታጣቂዎች ወደ አርሚ 26 አርሚ 33 እና አርሚ 24 ስምሪት የሚሰጣቸው መሆናቸው ነው የታወቀው። ሌላው በዚህ ሰዓት ከያዝኳቸው መረጃዎች መካከል በመግቢያ ያስተዋወኳችሁን ሽመልስ መልስ አብድሳና ከህዝብ የገጠማቸውን ተቃውሞ የተመለከተውን የስብሰባ መረጃ ወደ እናንተ የማደርስ ይሆናል። ፕሬዚዳንት ሽመልስ አብድሳ የሁሉም ኦሮሞ ፕሬዚዳንት አይደለህም የሚል ብርቱ ትችት ተነስቶበታል። አንተ የምራብ ሸዋ ከምራብ ሸዋም ደግሞ የተወለድክበት ቀበሌና ወረዳ ፕሬዚዳንት ነህ እንጂ የሁሉም ኦሮሞ ፕሬዝዳንት አይደለህም። የጉጅና ቦረናን አንተ አታውቀውም። በአንተ ሴራ እርስ በርስ የተዋግቷል፣ አጫርሰኋል። አሩሲን አታውቀውም። ወለጋ ወለጋኮ ለአንተ ጥላት መሆኑ ይታወቃል። ለወለጋ ጀግኖች ያለህንም ንቀት አንዘነጋውም። የኩምሳ ሞሮዳን ሐውልት ከምታሰሩ ልማት ብታሰሩ መጥቼ መርቅላችሁ ነበር ያልከን ለወለጋ ጀግኖች ያለህን ንቀት ያሳየህበት ነው። የከርዩ አባገዳዎች ግድያ ደማቸው እጅህ ላይ ይገኛል። በኢሬቻ እና በገዳ ፖለቲካ የአባገዳዎች ግድያ መሸፋፈን አይቻልም። ሸገር ከተማ ትላለህ፣ ብልጽግና የማንሰራራት ዘመን ነው ትላለህ። እኛ ግን በዚህ ውስጥ አይደለም የምንገኘው። ምግብ ከበላን፣ በተለይ በዘይት ምግብ ከበላን ቃል በቃል ነው ብዙ ጊዜ አልፎናል። ከዘይት ጋር ከተለያየን ብዙ ጊዜ አልፎናል። እናንተ ቤት ውስጥ የዘይት ፋብሪካ አለ ወይ? እናንተ ቤት ውስጥ የብር ማተሚያ ማሽን አላችሁ ሆይ? የሚሉትን ጥያቄዎች ጨምሮ እናንተ የከተማ መሪዎች ናችሁ በሚል ስም አውጥተውላቸዋል። ከከተማ ደግሞ የመሃል ሀገር መሪዎች ናችሁ በሚል ሽመልስ አብዲሳና አብይ አህመድ እየመራችሁ ያላችሁት የምትኖሩባትን አካባቢ መሃል ሀገር ብቻ ነው። ጠረፉን የኦሮሞ አካባቢ ወለጋን አታውቁትም። ጠረፉን ጉጂን አታውቁትም። ጠረፉን ቦረናን አታውቁትም። እናንተ የት አላችሁ ለመሆኑ በዚህ አካባቢ ሲሉ፣ እናንተ የከተማ መሪዎች ናችሁ የሚል እንግዲህ ብርቱ ትችት አውጥተዋል። ካሁን በፊት ሽመልስ አብዲሳ ሳይደሴቱ ነዋሪዎች ይላቸው ነበር። አሁን ደግሞ የኦሮሞ የአገር ሽማግሌዎች እና የኦሮሞ ተወካዮች እናንተ የመሀል ሀገር መሪዎች ናችሁ የጠረፍ ሀገሩን አታውቁትም ሲሉ ልክ ልካቸውን ነግራቸዋል። ከጦርነቱ ባሻገር እንደ አዲስ ጦርነት ጥሪም እያቀረባችሁ ነው በሚል ይህም ጉዳይ ተነስቷል። እናንተ ጥሪ እያቀረባችሁ ነው። እኛ ግን ከአሁን በፊት የሞቱ ልጆቻችን በዚህ ጦርነት ያለቁ የሰዎቻችን ጉዳይ ያንገበግበናል። ዳግም ጦርነት አንፈልግም ነው እያሉት ተሳታፊዎቹ። በትግራይ ጦርነት አስራ ሁለት ሺህ ልዩ ኃይል ልከን በዛው ቀርተዋል፣ አማራ ክልል የላክናቸው ቀርተዋል። አሁንም ያሉበትን አናውቅም። አሁን ደግሞ ዳግም ሌላ ጦርነት ትላላችሁ፣ ቀይ ባህር ትላላችሁ፣ ጦርነት አማራችሁ። አንዲት የኦሮሞ እናት አንድ ልጇን ለሸኔ አንድ ልጇን ለልዩ ኃይል ለሽመልስ አንድ ልጇን ለአብይ ለመከላከያ ሰጥታ ሁሉም በያሉበት ተሰልፈው እርስ በርስ ተላልቀው አልቀዋል እናንተ ደግሞ ስልጣን የኦሮሞ ነው ትላላችሁ ብልጽግና የኦሮሞ ነው ትሉን አላችሁ ይሄም አደገኛ ቅስቀሳችሁ ነው ብሔር ብሔረሰቦች በእኛ ላይ እንዲነሱብን እያደረጋችሁ ነው ህወሃት ከዛ በፊት ስልጣን ላይ በነበረበት ጊዜ ህወሃት ወይ ደግሞ ኢህአዴግ የትግራይ ነው እያለ በትግራይ ህዝብ ተወሽቆ የነበረበት ሁኔታ ነበረ። የሱስ በወጉ ይሻላል። ስልጣን ላይ በነበረበት ጊዜ ቢያንስ የህወሃትን ጥቅም አስከብሮ ነበረ የአባላቶችን ጥቅምም ወጣውበት ለሚለው ህዝብም ውግንናውን አሳይቶ ነበር። በኋላ ከስልጣን ከተወገደና ሄዶ ከተወሸቀ በኋላ ነው መከራ የመጣበት። እኛ ግን ብልጽግና የኦሮሞ ነው እያላችሁን? አሁን ስልጣን ላይ እያላችሁ ራሳችሁ ናችሁ የጨፈጨፋችሁን። እኛ እኮ ስልጣን የናንተ ነው እየተባለ ባለቤት ሆነን የጭፍጨፋም የጀኖሳይድም ኃላፊነቱ ሰዱ እየተባል ነው። የኢትዮጵያ ህዝብ በሙሉ ተበድሏል። ተበደልን ሲል ኦሮሞ የብልጽግና ነው ስትሉት ኦሮሞ እንደበደለ እንዲታይ ታደርጋላችሁ። ይሄ በእኛ ስም ጣጣ ለማምጣት እያደርጋችሁ ያለውን ነገር ልታቆሙ ይገባችኋል። ኦሮሞ በደሉን ሌላው ህዝብ ሳያውቅለት እሱም እየተበደለ ይሄ ስርዓት የኦሮሞ ነው እየተባለ የፖለቲካ ተንሳፋፊ አድርጋችሁታል ነው ያሉት። በፍጹም እየመጣ ያለውን አደጋ ልንወጣው የምንችለው አይደለም ሲሉ እንደዚሁ በዚሁ ላይ ስሞታቸውን አሰምተዋል። ኦሮሞን እርስ በርስ ከፋፍላችኋል። የክረዩ ጎሳ አባገዳዎች በማኩረፋቸው ባለፈው ኤሬቻም አልተገኙም፣ በዚህ ስብሰባም አልተገኙም አልተወከሉም ። ስለዚህ ኦሮሞን ከፋፍላችኋል። የመከላከያ ከዚህ ጋር በተያያዘ እንግዲህ የመከላከያ ኮማንዶዎች በቀጣዮቹ 45 ቀናት የኦሮሞ ሚሊሻ ረጲወላ ሌሎች እንዲያሰለጥኑ ትዕዛዝ መሰጠቱና በዚህም ጸጥታው እንደሚሻሻል ገለጻ ቢደረግም አልተቀበሉትም። እናንተ ምን እየደጋገማችሁ እንደምትነግዱን አልገባንም። ቀይ ባህር ትሉናላችሁ። እኛ ኮ መከራ ውስጥ ነው ያለነው ጥያቄያችን የሰላምና ሰርቶ የመብላት ወጥቶ የመግባት ጉዳይ ነው የሚሉ ጥያቄዎች ሲነሱ፣ ከሸዋ አካባቢ ደግሞ ተወካይ አንድ ሴት ማይክ እስኪዘጋባት ድረስ እንደዚሁ የሚከተለው ጥያቄ አንስታለች። የሸዋ ተወካይዋ ቱለማ መሬቱ እየተዘረፈ ነው ነው ያለችው። የቱለማ ህዝብ በኦሮሞነቱ የማይደራደር ቢሆንም ግን የራሱ ባህል ወግ ያለው ሆኖ ነው መሬቱ ግን ከሌላ በመጡ የእናንተ ካድሬዎች ከተለያዩ አካባቢዎች ያመጣችኋቸው ካድሬዎች መሬቱን ሽጣችሁ እያፈናቀላችሁ ከፋፍላችሁ እየሸጣችሁት ነው። ይህንን በተመለከተ እንግዲህ ስትናገር ማን ወራሪ ማን አስወራሪ በሚል ማይክ እንዲዘጋባት በተደጋጋሚ ተደርጎ ነበረ። እሷ ግን መናገር እፈልጋለሁ የወከለኝ ህዝብ አለ በሚል ድጋሚ እድሉ እንዲሰጣት አድርጋ፣ እናንተ እዚህ ብትከለክሉኝ ወጥቼ በሚዲያ እናገራለሁ ስትል እንደገና እንድትናገር ተፈቀደላት። እሷ ደግሞ መሬት እየተሸጠ ነው። የቱ ለማ መሬት እየተሸጠ ነው ስትል ጥያቄ አንስታለች። እንግዲህ በመጨረሻ ሽመልስ ይህንን ምላሽ ሰጥቷል። እኔ እናንተ እንደምትሉት የአንድ መሪ አይደለሁም። እኔ የኦሮሞ መሪ ነኝ፣ የኦሮሞ ዋርካ ነኝ። ጠላቶቻቸውን የኦሮሞ ጠላቶች እርስ በርስ እንዲተላለቁ ሳደርግ፣ የኦሮሞ ጠላቶችን ሰባብሬ ስጥል፣ እናንተ ደግሞ የኦሮሞ ዋርካ መሆኔን የማትቀበሉት ከኛ የወጣችሁ የጥላት ተላላኪ እና የጥላት ባንዳ ስለሆናችሁ ነው ይህንን የምትሉን። ኦሮሞን የሰበረውን እንዲሰበር ያደረኩ ከኦሮሞ ታሪክ እኔ ነኝ መሪው ሲል ምላሽ ሰጥቷል። በማህበራዊ ሚዲያም ይሄ ገጽታ እንዲገነባ እንደዚሁ አቅጣጫ ስለመሰጠቱ መረጃዎቹ ጠቁመዋል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ጊዜ